ሰላም። ኢንቨስትመንትን በመሳብ ንግድን በማሳለጥ የአካባቢ ማህበረሰብ ተጠቃሚነት ከፍ ወዳለ ደረጃ ለማሳደግ አይነተኛ ሚና ይጫወታል። ለዚህም ማሳያ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ሶዶ ወረዳ ቡይ ከተማ አስተዳደር በቻይናውያን ባለሀብቶች የተመሰረተውና 5.1 ቢሊየን ብር ካፒታል ያስመዘገበው ብሉ ኤሌፋንት ፋይበር ቦርድ ፋብሪካ እየተገነባ መሆኑ ማሳያ ነው። የፋብሪካው ግንባታ የክልሉ ርዕሰ መስተዳደር እንዳሻው ጣሰው በተገኙበት በመጋቢት ወር 2017 የመሠረት ድንጋይ ተጥሎ ወደ ሥራ መገባቱም ተጠቁሟል። ፕሮጀክቱ በ172 ሄክታር ላይ ያረፈ ሲሆን በአሁኑ ሰዓት ለ335 ዜጎች የሥራ ዕድል የፈጠረና በቀጣይ ሲጠናቀቅ ከ1000 በላይ ለሚሆኑ ዜጎች የሥራ ዕድል እንደሚፈጥር የዞኑ ኢንቨስትመንት እና ኢንዱስትሪ መምሪያ ኃላፊ አቶ ዘነበ ደበላ ገልጸዋል። እንደ ማዕከላዊ ኢትዮጵያ ክልል እንደ ምስራቅ ጉራጌ ዞን በጣም ትልቅ ኢንዱስትሪ ነው። አጠቃላይ እስካሁን የፈጠረው ስራ እድል አለ ከ500 እስከ 600 ተሳትፈዋል። በእኛ ደረጃ ግን ገብተን የመዘገብነው 335 ዜጎች ቋሚና ስራ እድል ተፈጥሯል ማለት ነው። ምን ማለት ነው? እነኛ አንድ ቀን ሰርቶ ይወጣ አለ የተሳተፉ አሉ። ከዚህ በኋላ በሰኔወን መጨረሻ አካባቢ ላይ ወደ ተግባር እንደሚገባ ነው መረጃ የምሰጣችሁ። ወደ ሙሉ ትግበራ ሲገባ ደግሞ ከአንድ ሺህ በላይ ለሚሆኑ ስራ አጥ ወጣቶች ቋሚና ጊዜያዊ ስራ እድል ይፈጥራል ማለት ነው። ፋብሪካው በቻይናውያን ባለሀብቶች የሚገነባ እንደመሆኑ በርካታ አዳዲስ ቴክኖሎጂዎችን የያዘ ሲሆን፣ ይህም የቴክኖሎጂ ሽግግርን በመፍጠር ረገድ አይነተኛ ሚና እንደሚጫወትም የገለጹት አቶ ዘነበ ፋብሪካው ተኪ ምርትን በማምረት የውጭ ምንዛሪንም ያድናል ብለዋል። ከዚህ ቀደም ከውጭ ይገቡ የነበሩ ምርቶች ነው እያመረተ ያለው ማለት ነው። ይሄ ማለት ለውጭ ይገባ የነበረውን ምርት ለመተከት ተሞክሯል። ስለዚህ አንዱ ይህንን ለማድረግ ሞክሯል። ይሄ በማድረጋቸው ደግሞ አንደኛ የውጭ ምንዛሪ እጥረታችንን ወይም የዶላር እጥረትን እንዲቀርፍ አድርገዋል ማለት ነው። በምስራቅ ጉራጌ ዞን የቡይ ከተማ አስተዳደር ከንቲባ በለጠ ተካ በበኩላቸው ቡይ ከተማ ከአዲስ አበባ በቅርብ ርቀት ላይ እንደመገኘቷና የተሟላ መሰረተ ልማት የተዘረጋላት ከተማ በመሆኗ ለኢንቨስትመንት ምቹና ተመራጭ ናት ብለዋል። ከተማችን እንግዲህ ከአዲስ አበባ በ100 ኪሎ ሜትር ርቀት ላይ የምትገኝ ከተማ ናት። ከአዲስ አበባ በቅርብ ርቀት ላይ የምትገኝ ፍጹም ሰላማዊ የሆነች ለኢንቨስትመንት ደግሞ እጅጉን ተመራጭ እየሆነች ነው ያለችው። ከዚህም ምቹ ሁኔታዎች ውስጥ አንዱ ከሰላም ጋር ያላት አመቺነት በርካታ የውጭና የሀገር ውስጥ ባለሀብቶች ተመራጭ አድርገዋታል። ከዚያ ውጭ ደግሞ ምቹ የሆኑ መሰረተ ልማቶች ያሉበት አካባቢ ነው። ከተማ አስተዳድሩ ኢንቨስትመንትን ለመሳብ ከ200 ሄክታር በላይ የተዘጋጀ መሬት ያለውና ሰላማዊ በመሆኑ አልሚዎች ወደ ከተማዋ እንዲመጡም ጥሪ አቅርበዋል። የከተማ አስተዳደሩ በስካሁኑ ብቻ ወደ ከ200 ሄክታር በላይ የኢንዱስትሪ ዞን አካለን ይዘናል። እነዚህን ምቹ ሁኔታዎች ታሳቢ ተደርጎ በርካታ የውጭ እና የአገር ውስጥ ባለሀብቶች እየመጡ ነው ያሉት። በከተማዋ 5.1 ቢሊዮን ብር በላይ በሆነ የተመዘገበ ካፒታል ወደ ስራ የገቡት የብሉ ኤሌፋንት ፋይበር ቦርድ ፋብሪካ ባለቤት በከተማዋ ያለው የተረጋጋ ሰላምና የአመራሮቹ ትብብር በከተማዋ ኢንቨስት እንዲያደርጉ እንዳስቻላቸው ገልጸዋል። ጉራጌዞን ካለው ያው እኛ ሪሰርች ላይ ባደረግነው ጥናት አሪፍ እና ሰላም፣ ቀዝቀዝ ያለ መለስ ያለ ቦታ መሆኑን መርጠን ደስ ብሎ እዚህ ቦታ ላይ መጣን ነው። ብዙ ብዙ እርዳታ ተደርጎልናል። እዚህ ለመጀመሪያ እንድንመጣና እዚህ ቦታ ላይ እንድንሰራ ያደረጉን ብዙ መተባበር አለ። የፋብሪካው ግንባታ 50 በመቶ የተጠናቀቀ መሆኑንና በቀጣይም የማሽነሪ ገጠማ ስራዎች እንደሚሰሩ ጨምረው ገልጸዋል። በብሉ ኤሌፋንት ፋይበር ቦርድ ፋብሪካ ላይ የስራ እድል የተፈጠረላቸው ወጣት ብሩክ አስፋውና ወጣት በዙ ዮሴፍ በሰጡት አስተያየት በፋብሪካው በተፈጠረላቸው የስራ እድል ተጠቅመው ራሳቸውንም ቤተሰቦቻቸውንም መርዳት መቻላቸውን ተናግረዋል። ፋብሪካው በአካባቢው በመከፈቱም ለበርካታ ነዋሪዎች የስራ እድል እንደሚፈጥርም ባለሙሉ ተስፋ ናቸው። ፋብሪካ እዚህ በመከፈቱ የተለያዩ እውቀቶችን አግኝተናል። በተጨማሪ ደግሞ አንዳንድ ማናቃቸውን ቴክኖሎጂዎች ከዛ ውጭ ደግሞ ተምሮ ስራ ያጡ ወገኖች የስራ እድልን መፍጠር ችሏል። ይሄ ድርጅት አዲስ አበባ ነበረ መጀመሪያ ምሰራ ይህንን በመጠቀም እዚህ አካባቢ መጥቼ ቤተሰቦቼ ባሉበት አካባቢ ብዙ ሌላ ነገሮችን ከተማ ላይ ከምኖርበት ቀንሼ እዚህ ጋር ተጠቃሚ ሆኜ በአካባቢ ላይ ይህንን እየሰራው ነው። አሁን ራሱ በፕሮጀክቱ ቢግኒንግ ላይ በብዙ ዲፓርትመንቶች የአካባቢው ነዋሪ እና ወጣት ተጠቃሚ የሆነ ነው። አሁን ኦልሞስት ሆል ኮንስትራክሽን ላይ ነው ያለ ነው። ኮንስትራክሽኑ በሚያልቅበት ጊዜ ደግሞ ሞሮፍ ማህበረሰቡን የተማረውን ኃይል እንዲሁም ደግሞ አንስኪልድ የሆነውን የአካባቢ ማህበረሰብ በደንብ ይጠቅማል። ፋብሪካው በ17.2 ሄክታር መሬት ላይ ያረፈ ሲሆን እስከ ሰኔ መጨረሻ ተጠናቆ ወደ ስራ እንደሚገባም ያገኘነው መረጃ ይጠቁማል።